መዝገቡ አይነ ጥላው ነው። በመንፈስ ደረጃ ተጎድቷል። በመንፈስ ደረጃ ህይወቱና አድሉ ተይዟል። መናፍስት አስቀድመው የሚያዩት ሶስት ነገርን ነው። አንደኛ ወደ ውጭ ያያሉ፣ ሁለተኛ ወደ ውስጥ ያያሉ። ወደ ውስጥ እነሱ ብቻ ከሆኑ መንፈሶቹ፣ ክፉዎቹ መንፈሶች ብቻ ከሆኑ በውስጡ በኩል ራሱን ነፃነት ያጣ የማስተዋል ብርሃን የጎደለው በጨለምተኝነት እንዲጓዝ የጨለማው መንፈስ ያጠላበት ሆኖ ነው የሚወለደው። ከብርሃን ጋር እንደ ሰው ህይወት ሲታገል ብርሃኑ እንቢ ይለዋል። ለምን? የቤተሰቦቹም ችግር በመሰረታዊ ሁኔታ ወደ ልጆች ስለደረሰ ነው። አሁን የዚህኛው ትውልድ ትልቁ ትግል ውስጡን አለማግኘት መቻል ነው። ውስጡ እየጠፋው ከውጭ በኩል የሚደረገው ግርግር በመሰረቱ ብዙ ጊዜ ያልተሳካ እውነታ ነው። ከዚህ አብዮትን ያመጣ ነው። ውስጣቸው የጠፉ ሰዎች ያስከተሉት ችግር ነው። ውስጣቸው ከጠፋባቸው በኋላ ሪዮት አለም ገባ። ከሪዮት አለም ጋር ደግሞ መናፍስቱ አብሮ አለ። የዚህ የመናፍስቱ ደባልነት ብለጣ የሚያጧጥፈውና የሚያጋግለው ውድቀትን በተሻለ መንገድ እንዲገልጹ ማድረግ ነው። ለመልካም ነገር ይሰባሰባሉ፣ መጨረሻቸው ክፉ ይሆናል። ፓርቲን በመስማማት ይመሰርታሉ። መጨረሻቸው ፓርቲው ራሱ አሸባሪ፣ አረመኔ፣ ክፉ በማለት እየተፈረጀ ከነበረው ታሪክና እውነታ መጀመሪያ ከተነሳበት እና ዓላማ አድርጎ ከያዘው እውነት ተለይቶ ይወጣና መጠፋፋትን፣ መፈላለግን፣ መገዳደልን አስፍቶ ያመጣና መጨረሻ ላይ ሁሉም እርስ በርስ በታሪካቸው ውስጥ የወደሙ በእምነታቸው በእውነታቸው በፍላጎታቸው ውስጥ ምንንም ያላገኙ ምስኪን ድሃ እና ጎስቋላ ሆነው ወይም ማለእድሜያቸው ወይም በእድሜያቸው በረከት ሳይሰጡ እርግማንን እንዳስተላለፉ ይጠፋሉ። ይሄ ዚህ ያሳለፍነው የአብዮት ዘመን እስካሁን ድረስ ባለው ትውልድ ላይ የተረባረበበት መከራ ሆኗል። ለዚህ የውስጥ መሻት ውስጥ ክፉ አጥልቶበታል ማለት ነው። ለዚህ መልሱ እንዲህ የሚለው ቃል በታማኝነት ቃሉ ይነግረናል። ለእኔ የሆነው የልቦናህ ናፍቆት እና ርኅራኄህ ተከለከለ። አያችሁ፣ እንዲህ ነው። ስንት ዓመት የሪኦት ዓለም መሞከሪያ ለምን ሆንን ብለን ራሳችን ስንፈልግ መልሱ ለእኔ የሆነው የልቦናህ ናፍቆትና ርኅራኄህ ተከለከለ። መጨረሻው ምን ይሆናል? ማለት የጭካኔ ተግባር እንፈጽማለን። አንድ ወቅት ላይ ተሰባስበው፣ ተሻሽመው፣ ተከባብረው፣ ጓድ ጓድ ተባብለው፣ በማዕረግና በከፍታም ተጠርተው ተወድሰው የነበሩ ሁሉ በጥላቻ መንፈስ ወዲያውን ተለውጦ፣ ተገዳድለው፣ ተፋጭተው ከታሪክ ውጭ የሆኑበትን ነገር ስናስታውስ በአብዮቱ የተደጋገመ መከራን አሳልፈናል። በዲሞክራሲ አብዮትም እንደዚሁ የተደጋገመ ስቃይና ችግር አሳልፈናል። ኦ ገና ምንም አላገኘ ነውም፣ አስታውሱ ለእኛ የሆነው ከእግዚአብሔር የሚሰጠን የልቦና ናፍቆትና ርኅራዬ ተከለከለብን። ለዚህ መልሱ ይሄ ነው። የእኛም ይሄው ነው ችግራችን። ተከለከለ፣ በቃ ቆመ። የልቦና ናፍቆት የለንም። የመከባበር የመተሳሰብ እና የመስማማት ዋጋችን በመንፈሳዊ ልኪት ውስጥ በእምነት ተስፋ ውስጥ በመገለጥ ራዕይ ውስጥ ሳይሆን፣ በገንዘብ በጥቅም በስልጣን የታጀበ ስለሆነ ከዚያ በኋላ አንዱ ነገር ከጎደለ ሁሉም አኩራፊ ነው። ሌላው ቀርቶ የማዕረግ ጥሪያችን እንኳ አንዱ ከጎደለ በእልህም በቂምም በተንኮልም እንነሳሳና ጉዳዩ እንዴት ነው? ትንሽ እኮ የነበረኝን ከበሬታ አወረደው ብለን የሆነ ተንኮል ሴራ ደባ እንጀምራለን። ቺ ባቄላ ካደረች አትቆረጠምም የምትለዋ ቃል ከጥንት ጀምሮ የመጣች የእኛ ያበሻው ትውልድ የሴራ መዶለቻ አንዷ አቅጣጫ ጠቋሚ ናት። በዚህ አይነት መንፈስ ስለምንወድቅ የህይወታችን ገበናና ታሪክ የእውነታውን ብርሃን ሳያገኝ እንደ ደቀቅን፣ እንደ ተሸማቀቅን፣ እንደ ፈራን፣ እንደ ደነገጥን እንኖራለን። ምክንያቱም የውስጥ የፍቅር ናፍቆት የለንም፣ የውስጥ የጽድቅ ናፍቆት የለንም፣ የውስጥ የእውነት ህይወት የለንም። በግምትና በመሰለኝ ዘመንና ጊዜን ትውልድን እናባክናለን። በመሰለኝ እናወራለን፣ ሳይሆን አይቀርም ብለን በሳይሆን አይቀርም የጀመርናቸው ጅማሬዎች ወደ ትልልቅ የቁጣ መቅሰፍቶች አድርሰውናል። ቫይረሱንም ጦርነቱንም ችግሩንም በሽታውንም ኪሳራውንም ውድቀቱንም ሰውነታችን እንዲሸከም እናስገድደዋለን ። ለእኔ የሆነው የልቦናህ ናፍቆት እና እርህራሄህ ተከለከለ። የበጎቹን እረኛ ከባህር ያወጣው ወዴት ነው ያለ አለ ነቢዩ። ቅዱሱን መንፈስ በመካከላቸው ያኖረውስ ወዴት ነው ያለ አለ። ወዴት ነው ያለ? መንፈስ ቅዱስ እናፈቀው፣ ቅዱሱን መንፈስ፣ መንፈሳዊ መዝገብ ብዙዎቻችን ያላወቅነው ፈልገን ያጣነው ናፍቆት አለብን። ለዚህ ምላሽ የሚሰጠን ያ ናፍቆታችን ግቡን ሳይመታ ቀርቶ የምንዋልልና የምንባዝን በሀሳብ የምንተረማመስ በኗኗርም፣ በባህሪም፣ በጠባይም ግራም እናጋባ የሆንበት ነገር ላይ ለምን እዚህ ደረስን እያል አንዳንዶቻችን ለምደነዋል። ክስተትን በስህተት ለማረም እንሞክራለን። ከስህተት ለመማር ያለን ግንዛቤም ከመንፈስ ቅዱስ መሰጠትና ከሰማያዊ እውነት መለቀቅ ጋር ያልተያያዘ ስለሆነ እውነትን የምንፈልገው በሀሰት ውስጥ ነው። ሀሰትን የምንፈልገው ከእውነት ውስጥ አይደለም። እውነት በመጀመሪያውኑ ያልተስማማን በውልደትም ያላገኘ ነው። ፍዳ ነው። በውልደት አላገኘ ነው እና ባህላዊያን ሆነናል። በባህል ውስጥ ነው ኢትዮጵያዊነታችን አሁን እሱንም እየረሳነው እየጣልነው ነው። ምክንያቱም የልቦናችን ናፍቆት መሰረታዊ እይታው በክፉ መንፈስ ተመርዟል። አንዷ ቀሚስ ስትለብስ፣ ጸበል ቦታ ስትሄድ፣ ስትመላለስ በጣም መንፈሳዊ ሆና ጥሩ ስትኖር ቆየችና ሰርግ፣ እህቷ ነው ጎረቤቷ፣ ብቻ የሆነ ዘመዷ ስታገባ ሚዜ ሁኚ ተባለች። በዛች ቀን መንፈስ ገባባት። ለምን ለልጅቷ ብላ ራሷ አንገላለጠች እና፣ አንዳንዴ አጥረን ቆልፈን ያስቀመጥነውን ስጋ እንካ ውሰድ ብለን ደግሞ ማስረከብ የለብንም። አይ ዛሬ ነው ችግር የለም ደስታ ነው ግራጁዌሽን ነው ሰርግ ነው ምናምን ነው ለቅሶ ማነው፣ ይሄ ደስታ ነው ብሎ አስቦ መገላለጥና ኮስሞቲክሱ መለጣጠፍ ማለት በዛን ቀን መንፈስ መረከብ ማለት ነው። እና ለምን አትገባን ብለነበር ከቆለፍን በኋላ ለዛሬ ግባ ብሎ ለምንድን ነው የምናደርገው? እንደዛ እኮ ነው፣ ለዛሬ እስኪ ግባ ይሄ ንብረቴ የኔ ነው እያለ ይሄ የማረገው የኔ ነው እያለ ሰምታችሁ እሺ ብላችሁ ቀሚስ ለባሽ ሆናችሁ ጥሩ ልጆች ሆናችሁ ትኖሩና ልክ የሆነ ከስንት አንዴ እንደ ዛሬ ምን ችግር አለው፣ ሰርግ ነው ሲባል፣ አይ ዛሬ እንጨፈር፣ በቃ ምን ችግር አለው ደስታ አይደል? ይባልና ልክ ሲጀመር፣ አጥር ቀዳዳ የሚፈልገው አልሄድም የሚለው እኮ ጸበል ቦታ ላይ ለዛ ነው። ውጣ ሲባል አይ አልወጣም እጠብቃለሁ፣ የሚቀጥለው ጊዜ ትፈልገኛለች ይላል። ለምን የልቧን ስስነት ስለሚያይ አንድ ቀን ቀዳዳ እንደምትሰጠው የሆነ እንደምትሸነፍበት ደካማ ጎን እንዳላት ስላወቀ ነው። በየቀኑ ግን ባህሪዋን እየገራች ጸባይዋን እያስተካከለች መንገዷን እያስተካከለች የምትሄድ መሆኗን ካየ አይ ግብሮቼንና ምግቦቼን እየቀነሰችብኝ ነው፣ እሷ ጋር ምገባባቸው ቀዳዳዎች እየተደፍኑብኝ ነው። አንድ ቀን አንዷ ቀዳዳ ቀርታ ከተደፈነ መውጫ የለኝም፣ ስለዚህ ወደ ሲኦል ከሚሸኝ አሁን ይውጣ ብሎ ቀድሞ የሚወጣ መንፈስ ይኖራል። እንደዛ ለማድረግ ያለብሽ ብዬ አስባለሁ ለዘመናት ለተለያዩ መንፈሳዊ ሆነሽ ለተለያየ ጊዜ ጥሩ ልጅ ሆነሽ ቆይተሽ አንድ ቀን እስቲ ዛሬን አገባ ብሎ እንደማለት እንደመቃበዝ እንዳታረጊ ማለት ነው በርቺ እግዚአብሔር ከንቺ ጋር ይሁን ከማል ቀበል ብሩን ንገረኝ ሰባት ሺህ እኮ ነው የከፈልኩት ምን ለማድረግ እነሱን ለማጥፋት ምን እንዲሆን እነሱ አይመጠንም ቤቱ ለእነሱ አይመጠንም በቃ ድቦች ናቸው ምን አባታቸው ቀኔ ጣላቸው እኮ ናቸው እንደ ናቡቴ ማለት ነው በመጽሐፈ ዜና መዋዕል ላይ ናቡቴ ርስትህ ለአንተ አይመጥንም አልአካብ ስለዚህ እኔ ወይን ልትከልበት፣ በዚህ ምትክ ሌላ ቦታ ሰጥሃለሁ፣ አንተ ደሃነህ በተጨማሪ ይሄ የወይን ቦታ ቤተ መንግስት ያጠገብን ያለው እና ይሄንን ልቀቅልኝ አለው። ናቡቴ የአባቶቼን ርስት ሰጥህ ዘንድ እግዚአብሔር ይህን ያድርገው አለና፣ እግዚአብሔርን ስም ጠራበት።

ሰውየውን ወክሎ ነው የሚናገረው። እዚህ ላይ ግራ እንዳንጋባ መታችሁ እና አጋንንቱ አንድ ናቸው፣ በሀብቱም በገንዘቡም በይዞታውም አንድ ናቸው። ስለዚህ የሚቆጨው መተቱን የላከውን ሰው ወክሎ ነው የሚያወራለት። የወሪ ሳብ ሳት ከፍል እኮ ነው የተማረችው። የወሪ ሳብ ሳል ከፍል ትላለች። አዎ ተምራለች። ስለዚህ ታዘዛለሁ። ምንድነው የተማረችው? እንዲህ አንተን ትምህርት ነው ያስተማርካት። የወሪ ሳብ ገንዘብ ሳልጠየቅ በነጻ በነጻ ሰውየው ላይ ነበር ምተኛው በፊት። እሱም ደግሞ አሁን በረታ ባሏ ነው አዎ ሰውየው ትለዋለ። እንዴ እንዴ ላርገው ታዲያ የተከበርክ ባሏ በለ። አረ ገዳይ፣ በዚህ ማት እንጣብኝ። ኪዳነ ምሕረት 16ን ገባች እዛ ቆራጣ ቆራጣ ምንድን ነው አራቱ? እዛ ገብታ ነው የያዘችኝ አራቱ ማነው? ተክለ ሃይማኖት። አዲያ እሱ ነው የያዘኝ መጀመሪያ። እንዴ ከርስት ይጫናል እኔ ድራሹን አጠፋው ነበር። አምና ይሄን ጊዜ ሸመታ ገብተዋል። ዘንድሮ ግን የአምናውን እህል ይበላሉ በጎተራ። ምን አሳያ አንተ ቀናተኛ ምቀኛ እኮ ነኝ እኔ። በምቀኝነት እኮ ነው እንዲጠፉ የምፈልገው። እንዴ ቤቱ እነሱን አይመጥንም እኮ። ምንድን ነው የሚለው? ቤቱ አይመጥንም ይላል። አዎ። እኔ ብዙ ጊዜ አይሰማኝም ነበረ። አየር አይል ነበር እኮ ቀደም ብሎ። ከዛ እሺ ሲሉኝ እንግዲህ እኔም ወልጅ አለው ሰርቼ ቤት በመሸጥ ብቻ ነው፣ እንደ መሬት በመሸጥ ነው። እንደ እግዚአብሔር ሰጠኝ ጸጋ አለ፣ እሰራለሁ። ከዛ በኋላ ምን አልኩ? አልሸጥም አልኩ። ሽጥ አሉ። እኔ ሽንት ቤት ሲቆፈር ሽንት ቤት ትቆፍራለሁ። እዚህ ቤት ባለቤት ማን ነው? ይሉኛል፣ ይመጣሉ፣ ይመጣሉ። አንተ ምን ሆነ፣ ዘበኛ ነህ? እሺ ሲሸጥ፣ አንድ ሀምሳ ሺህ ብር ላንተ እሰጥሀለሁ። ከዛ በኋላ እንደዚህ እያደረግህ ትነግረኛለህ፣ ትርፍ ሰጣለሁ። ሽጥ ነው ሽጥ እንዴት ሰው ሽጥ ይባላል? ይባላል ይባላል። ያለ አቅም እንዴት ይኖራል? ምን አላቸው። በቀዳዳ ጫማ እየሄደ እኮ ነው የሰራው ቤቱ። እንዴ ይሄ ነው እንዴ ባለቤቱ? ይሄም አይደለም ሌላ ነው። ዘመዱን ሁሉ አስተባብረን አትሸጡም እንዴ አትሸጡም ወይ ነው አትሸጡም እንዴ። ያየ ስንት ዓመት ነው ከገባባት እንዴ 17 ዓመት ለዋለ ቁጭ ብላ ቁጭ ብዬ ቤት ውስጥ ሳና ክሳፋጅ ካሁን ካሁን ይሸጣሉ እያልኩ። ከናስ? ያጣላችሁ ነው። አዎ ያጣላል። ከሁለት ልጆች ናቸው እግዚአብሔር ውስጥ ነግባው ያሉኝ እነሱ ከእሷ ጋር ና በቃ ሽጥ፣ እኔ አልሸጥም፣ እናንተ ሽጡ። ምን በላው አላጣን፣ ምን ተጣው አላጣን። ሰው ደግሞ ይደናቀፋል፣ ይቸገራል። እና ይሄ ለዛ የሚያበቃን ስላልሆነ ባካችሁ ሽማግሌ ተቀመጠ። በሉ እንግዲህ ሽማግሌዎች፣ እኔ የምሰራባት ቱልስ አለች። ያቺ ቱልስ ናት። በቃ ያቺን ይዤ እወጣለሁ። ልጆቹ እነሱ ለነሱ ነው የሰራሁት ለነሱ ነው የደከምኩት። እናንተ እንደፈለጋችሁ አድርጉ ብዬ ቤቱን እኔ ግን አልሸጥም። እናንተ ሽጡ፣ የእናንተ ሀብት ነው። በሉ ሽጡ ብዬ እኔ እስወጣ ሽማግሌዎቹ ብድግ አሉ በሉ በሽማግሌ ደረጃ ነው ለዛው ሽማግሌ ደረጃ አልሸጥም በምትለው በንብረት ሌላ ገብቶ ሽጥ ሽጥ ለምንድን እንደው ነው? እኔ መሬት ሸጬ ክብር የምከብረው ምን ማረፍ? ቤት ተሸጦ ምን እንዴት ነው የምገባው? የት ነው የማረፊያው? ለጊዜው አንገቴ ማስገቢያ ለእናንተ ቀደም ብዬ የሰራሁት እኔ ይሄን ሰርቼ በላቤ በጉልበቴ ላድር እንጂ መሬት ሸጬ ልከብር አይደለም ብዬ ነው ክርክሩ። እግዚአብሔርም ምስጋና ይገባው። የምሰራው የገባው አንተ በምግብ ነው በልብስ ነው አይ እንዴ ተልኬ ነው ያዛትና አሽጣት ነውሽጣጠንበጠንጣጣንበ ነቁብህ አሁን ነቁብኝ። ይጸልያሉ። እናትና ልጅ ገጠሙ ገጠሙ። ድሮ ይተኛ ነበር። በእግሩ ስገባ መንበርከክ ጀመረ። ሰሞኑን ምንድን ነው የሚታየው የሆነ ነገር ውልብ ውልብ የሚል ነገር ዞር ብዬ ሳይ ሰው የለም። እንዲህ በዚህ በኩል ምን አለፈ ብዬ ሰው እጠይቃለሁ። ከዛ በኋላ ወደ ውጭ ወጣ። ውጭ ደግሞ አንዳንድ ጊዜ ወደ ሽንቶ እንደዚህ ዞር ምናምን ነገር የሚል ነገር አለ። ይህ ነገር ምንድን ነው? የራሴም ልጅ ይመስለኛል ሳይ፣ ልጁ ተኝቷል። በአይኔ ነው እንደዚህ የማየው። ምንም የሚታየው ነገር የለም። ግን ውልብታ ነው። በቃ እንደዚህ ሙሉ አካል ፊቱን ነው የማላየው። የቤተሰብ ልብስ ለብሶ ነው። በቃ እዛ አካባቢ የሚቆመው ውልብ ይላል፣ ውልብ ይላል። በቃ እንደዚህ ዞር ስል ቶሎ ውልብ ይላል። እንደዛ እንደዛ በአይኔ ነው የማየው። በውኔ ነው። ጸሎት ብዙት አትልም ነበር። ከዚህ በፊት ቤተ ክርስቲያንም ራሱ አልሄድም ነበረ። እኔ ይሄ ጉባኤ ነው እኔ ቃል እግዚአብሔር ወንጌል መስማት ከጀመር እግዚአብሔር ምስጋና ይግባው እርስዎን የመሰሉ አባት እንደዚህ አይነት አጥንት ሰርስሮ የሚገባ መንፈስን የሚሰብር ነገር ሲመጣ ከዛ በኋላ ቀስ ብዬ ወደ እንትኑ ለካ ይሄ እንደዚህ ማለ እንደ በማለት መጽሐፍ ቅዱስ ማንበብ ቤተ ክርስቲያንም ጠዋት ተነስቶ ካልተቻለ ኪዳን ቢያንስ ቢያንስ ብዙም ጸሎት አላበዛም። በትንሹችኑ እንግዲህ እግዚአብሔር እንደፈቀደ አድርግልኝ እያልኩኝ ያቺ ማለት ሲጀምር፣ አሁን ትንሽ እየሰረገ መጣ ነገሩ ሁሉ እንጂ እኔ ቤተ ክርስቲያን ይሄ ጉባኤ ነው ወደ ቤተ ክርስቲያን ጋብዘ ለእኔ አጎቴ ነው። አጎትሽ ነው? አዎ፣ የአባቴ ወንድም ነው። እኔ ክብር ምስጋና ይግባው፣ የእሱ መመለስ እችነች መንገዱን የከፈተችው እሷ። ዘሪስ ጥሽ መንገዱን ስላሳየሽን፣ አንድ ሌላ ነገር እንግዲህ ልትረብሸኝ ነው ልትረብሸኝ ነው እንዴ አይነ ጥላው ነኝ አለው ልህ እኮ በየአይነቱ እንችግር አለ ብለ ነው። አንድ አይደለ እንዴ ሀረጉ ሀረጉ አንድ አይደለም ወይ ማናንተ? እኔ አይነ ጥላ ዝንጥ ያልኩ ዝንጥ ቅብርር ያልኩ ያሳደግኩ እንዳታገባ ትምህርቱ ዜሮ፣ ስራው ዜሮ፣ ትዳር ምናምን ዜሮ። በቀደም እኮ ሳቅንብ ከውስጥ ሆነን አላገባችም እንዴ ብለ ስጠይቅ ተረት ተረት ተረት ተረት። ለምን ማግባት ቀላል ነው እንዲ አንተ ሰው ማግባት ቀላል ነው ወይ? እኔስ ብሬ ብሬ ብሬ እጥፍ ስልብ። ከላይ የሚሰጣችሁ አለ፣ የአባቶቻችሁ ምናምን የሚሰጧችሁ፣ በቃ ስልብ ሙጥጥ ውሰድ። ምኑ ነው የምሰልበው? ቤት ብቻ መሰለህ የሚከራየው? እዚህም ያለው ታሪክ ይከራያል፣ እድል ይሰልባል። አንተ ገንዘብ ብቻ መሰለህ? ገንዘብ ተራ። ከማህፀን ጋር ከወድ ጋር ምን አገናኘው? እንዴት እን እንዴት ነው የት ነው መልካሙ መልካሙ ነገር የሚወጣው? እሷ ከዚ አደ እንዲያወጣችሁ ያቺ ማ የእኔ ጠላቴ የሀያ አንዷ አልጠራል። ሀያ አንዷ አልጠራልም። እሷ ትጥራት ትዘው እና ታዲያ እሺ፣ ሀያ አንዷ አሁን ማ ተሸነፍኩኝ። ተጣብቃ ከእሷ ጋር ሁሉም ነገር ሆነ፣ ሁሉም ሆነ። ገና ገና ትላለች። ገና በአንድ ጊዜ እሷም አወራች፣ ጠላትም አወራ። ደባል አይደለም በደ የደባል ኑሮ አይደል እንዴ የምንኖረው፣ ምንድነው የምትለው አለ አይደል ሴም ካርድ ምናምን የምትለው ነገር ማታውቀዋለ። በቃ እንደዛው ነው እኮ ያው ይመጣል። የደባል ኑሮ ምን ደባል አሁን ነው ነው እንዴት ነው ነገሩ የምትለኝ እንዴ! እኔ እኮ ነኝ ብር እኮ ይቆጨኛል። አታውቅም እንዴ? ልጆቼ እኮ ቁጭ ብለው እሷ ብልጥ እሷን እንዳሩጊት ሚያረጋት የቤት ሥራው ሁሉ የሰው አክብሮቷ፣ መታዘዟ፣ ፍቅሯ ሁሉ ነገሯ አምስት ካላት ይጮኋል። ወይኔ ምንተ ምናምን ያ እሷን ሲጠራ አምስት ደሞ ምን አምስት ሳንት ያለ አደለ ይሄ ዳ ብር ምናምን ልክስክሱ በብዙ የማይቆጠረው ይሄ ማተዋምንበት ብር ካላት ይሄ መውጣት አለበት። የኛ ልጆች አያረጉም ይዘው እንቅ እንቃርገው ታውቃለህ። ልንገር ከደሞዟ ስራ እኮ ነበራት ሰራ ነበር። ፓርቸር ዘርም ነበረች ወገኛ ትምህርቱም ተምረዋለች። የለም ግን አይ ሰራማ የኔ ልጆች ቆጭ ብለው ድንጋይ ናት፣ አይገባትም። ግን እንጠራታለን ነ ይህን አድርጊ እሺ ነው፣ ነይህን ይህን ፈጣሪ እሺ ነው፣ ልጆቼን አስጠኝ እሺ ነው፣ ለልጆቼ እንዲህ በሌላቸው እሺ ነው። ጣጣ የላት። ይሄን ልብስ አምጪ፣ ምን ደግሞ ልብስ፣ ክርስቶስ ያለብሰኛል። ስጥት ነው ምን ዋጋ አለው ነዋ። መተቱ ነው ወይስ እኔ? መተቱ ማነው? አስገቢው ማ ነው? እኔ አይነ ጥላው ቀበሌ ለምን ታስገባል አታግዝም ማን እንዴት ነው የማግዘው መተጋገዝ በኛ ውስጥ አለ ስታቃ ማጥፋት ነው አብሩ አብሩ ናዱ ነው እንጂ በጎ ምናምን አንተ የምትለው እንኳን ምዕመናኑ የኛ አባቶች አሁን አያግዙም መናፍስት ግን ለማጥቃት ይተጋገዛል አይነ ጥላ ቡዳን ለመሳብ አይነ ጥላ ዛርን ለመሳብ አይነ ጥላ ውቃቢን ለመሳብ እና ልክፍትን ለመሳብ ይተጋገዛሉ። እኛ ክርስቲያኖቹ ግን አይን ሽላፈር አይን ህላፈር ነው። ምን ባባለው? አቱን ስት እንደ ጠላት ሲመለከቷት ወጣች። አሁን ኒውትራል ናት ከመሐበር ነጻ ኔጌቲቭም ፖዚቲቭም አይደለችም። ግን ቤተሰቦቿ በሙሉ በቃ ባይነ ቁራኛ ቁራኛ ተቃላቸው በጎሪጥ ነው የሚያዋት በወይም በቆሪጥ ይበሉት ያ ሁለት ቆሪጥ ጎሪጥ አይነ ቁራኛ ያስኬዳል። ያው በመንፈስ አይን ነው የሚያዋት ማለት ነው። ዞሮ ዞሮ እኛ የሚመስለን ግን በአይነ ቁራኛ ሲባል እንደዚህ ማየት ነው አይደል? አሁን እንደዚህ ዞሬ እንደዚህ ሳያቸው፣ ምንድን ነው በአይነ ቁራኛ የምታይ እንትላላቸው አይደል? ልክ ነው። በመንፈስ አይንም ለምታይኛል ማለት ነው። ትክክለኛ አስተያየት ስላልሆነ በጎሪጥም ይሁን በቆሪጥ፣ እኔ ጎሪጥ የሚለው እንዲያውም ብዙም አይታየኝም። ጎሪጥ የሚለው በልምድ የመጣ ይመስለኛል፣ በቆሪጥ ይመስለኛል። ቆረጣ ግን ቆሪጥ የሚባል ደግሞ መንፈስ አለ። አያችሁ እንዴት እንደሚያገናኘው እና እቺ ልጅ ሁሉም ፊቷ ተቀየረባቸውና፣ ምን ሆናቸዋል አለቻቸው። አንቺ ራስሽ ምንድን ነው የት የት ነው የምትውይው አለ። ለካ ይሰልሏታል የት እንደምትገባ የት እንደምትወጣ ያውቃሉ ምናምን። ይህን ማጥናት ከጀመሩ ሁለት ወሩ አልፏቸዋል። ግራ ገብቷቸዋል። ታላቅ ወንድም፣ ታናሽ ወንድም፣ ሁሉም ከስራ ተባረው ስራ እምቢ ንቢ ብሏቸው፣ በቃ ብሽሽት ብሎባቸው፣ አንድ ልጅ ብቻ ነው ከታናሿ የእሷ ታናሽ አለ፣ ተማሪ ነው። በቃ እሱ ብቻ ነው ምንም ነገር ያልሆነው እሷ ስራ አላት። ግን ስራዋ እንደዚህ ሄዳ ተቀጥራ ተቸግራ ሳይሆን የኮሚሽን ስራ ነው የምትሰራው። ሴልስ ናት። ሴልስ ሆና ትንሽ ሰራ ሰራ አርጋ ትንሽ ገንዘብ ስትይዝ ገዳማት መዞር ነው ስራዋ እና የኮሚሽን ስራ ስለሆነ በሄደችበት ነው የምትሰራው። ሄዳ ሰርታ ስትመጣ ብቻ ታገኛለች። ከዛ በኋላ ተቋቋመችም። ማንም አለቃ የለባትም። ጎበዝም ስለሆነች አይከለክሏትም፣ ይቀበሏታል። ይሄ ነው ትልቁ ነገር። እና ምን ሆናችኋል አለቻቸው ፈሯት። ድፍረት አጡ። ይሄ ነው ትክክለኛው በእስራኤል ላይ በያዕቆብ ላይ መተት አይሰራም የሚለው ሟርትና ድግምት አይሰራም የሚለው ዚጋ ነው። ዝም ብሎ ከመሬት ተነስቶ እንደፈለግን እየበላን እየጠጣን አይደለም በእስራኤል ላይ ሟርት አይሰራም፣ መተት አይሰራም ምናምን እያለን ምን እንደነፎን አይሰራም። ግዴላችሁ ቤተሰቦች፣ ትክክለኛ የሆነ ክርስትና ህይወት እየኖረች ስለሆነ አልሰራም። ድፍረት አጡ። እሷን ለማናገር ይፈራታል ጭራሽ ደህና ገንዘብ የምታገኘው እሷ ብቻ ነች። አባት ሱቅ ተቃጠለባቸው ደግሞ ማንሰራራት አልቻሉ። ታውቃለች እንደተቃጠለ እናት የቤትም ቤት ከሆነች ይህች ልጅ እንግዲህ መጠመቅ ከጀመረች አምስት ወር ስድስት ወር አልፏታል። የቤትም እናት ከስራ ወጥታ የጡረታ ቀነሳ ተብለው ማለት ነው ወታ ቤት ከተቀመጠች አለች። እንግዲህ አንቺ ምለው እሷ እንደምትለው ነው እንጂ ትልቅ እናት ናቸው። ቤት ከተቀመጠች ስንት ጊዜ ሆኗታል? ቢያንስ አምስት ወር ሆናታለች። ገንዘብ ተቀንሷል። አስቡ። እንደገና ታላላቅ ወንድሞቿ ሁለት ናቸው። አንድ ደግሞ መሃል ላይ ሄዳለች። ሁሉም ከስራ ተባረዋል። ምክንያቱ ምንድን ነው? እናትና አባት ጠንቋይ ቤት እየሄዱ ግብር እየገበሩ ስለሆነ የስራ እድላቸውን ያሰጧቸውና ተመርቀው ሲወጡ ግንባር ግንባር እየተባለ የሚሰጥ ነገር አለ። የሆነ ነገር እንግዲህ ተቀብተው የሚወጡት ነገር አለ ብላ ምታስበው እሷ ያ ያ ነገር አለ ወይ ፈተና። ይገርማል። እውነትም ወይ ፈተና ብዬ እንኳንም ጀመርኩት። እሷ ልክ መጾም መፀለይ ስትጀምር ሁሉም ዜሮ ገቡ። ደግሞ ከሁሉም በጣም የገረማት ለመናገር ፈሯት። የት ነው የምትሄጂው? ምናምን ብሎ ለመቆጣት አይደለም። ና እስቲ ሚጣ ላናግርሽ ፈልጌ ነበረ። የት ነው የምትሄጂው? ጸበል ቦታ ምናምን፣ እንደዚህ ጀመርሽ። ምን ነው አሞሽ ነው? ትንሽ ሆሊን እየቆረጠኝ፣ ጸበል ስጠጣ ይተወኛል ትላችዋለች። እሷ የሆነ የገባት ነገር አለ። ለምን ቤተሰቦቿ ምን እንደሆኑ ታውቃለች። በእሷ እድል እንደሚኖሩ ታውቃለች። ግን ስራ ያጡት በእሷ እንደሆነ አልገባትም ነበረ። በኋላ ስታስተውለው ቤት የሚቀመጥ በዛ ስራ ፈት በዛባትና የሆነ ቀን በጊዜ ስትመጣ ቤት ቁጭ ለዋል። ያለ ውትሯቸው ቡና ተሰብስበው ይጠጣሉ። እሷ ስትመጣ ጸጥ ይላሉ። ከዛ ምን ሆናቸው አልተጫወቱ እንጂ ስትላቸው ጊዜ ምን ሰላም አለ ብለሽ ነው ምን ምን ሆናቸው ምን ተፈጠረ ትላለች። አልገባትም ነበር። በኋላ ነው መታ ለክርስትና እናቷ ስትነግራት አልገባሽም ብላ ቀስ ብላ ያለውን ነገር ያወሰት ነግራት እና እኔ እግዚአብሔርን ከቀረብኩ በኋላ ሁሉም ስራ ወጡ። እሰይ አሁን ነው የሚጀምረው፣ ትክክል አሁን ነው እግዚአብሔር ስራ የሚሰራው። እንዲያውም ሴልሱን አቆመዋሉ አለች። ኖ በደንብ ስሪና ገንዘብ ያዝ አድርጊና፣ ከዛ በኋላ ያሰብሽውን አቃለው እንደምታረጊ። ምንድን ያሰብኩት አለቻት። ሀሳባቸው ራሱ ተመሳሳይ ነው የሚገርማችሁ። ገንዘብ ካጠራቀምሽ በኋላ ገዳም እልም ብለሽ ጠፍተሽ፣ ሁሉም ስራ እንዲያገኘዋል የምትፈልጊው ስራ ጊዜ፣ ደነገጠች አማተበች። ልጅቷ አማተብኩን ያለች በቃ ይሄ እንዴት ነው እንደ በቃ፣ በስጋው ደግሞ ስለተሳሰርን ሐሳባችን ተመሳሳይ ነው። ይሄንን ሳስበውን ያደርጉት ያደርኩት ይቺ ልጅ ለዚህ ቤተሰብ ውድቀትም መነሳትም ምክንያት መሆን አለባት ብዬ ሳስብ ነበረ እና እንደዛ ለመሆን ያለበት አለቻት። ወይ ፈተና ብላ ጀመረቻ እንግዲህ። አንድ ትልቁ ምክንያትም እኛ አባት ይሄንን ገጠመኝ የመረጡትም ለቤተሰቡ መነሳትም፣ መውደቅም፣ መነሳትም ምክንያት የሆነች እሷ ስለሆነች ነው እና ቃሉ የመጣው ከእሷ አንደበት ነው ወይ ፈተና የሚለው ቃል እና በዚህ አጋጣሚ የታችን እኛ አባት የአንቺን ሐሳብ መርጠው ለገጠመኝ ለሚለው ሐሳብ መቀየር ምክንያት እንድትሆኚ ያደረጉት ከአንቺ ቃል ነውና እና ወይ ፈተና የምትለዋን ቃል በልማድ ስለተናገርሻት በጣም ነው የማመሰግነው እና እግዚአብሔር ያክብርልን። ስሟ አስካለ ማርያም ትባላለች። አስካለ ማርያምን ከአሁን ሰዓት ጀምሮ ሁላችሁም ወይ ፈተና የሚለውን ስታስቡት በጸሎት አስቧት። ለምን እሷን በጸሎት ስለምታስባችሁ፣ እጅግ በጣም ጎበዝ። በቀን በቀን ሰዎችን በጸሎት የምታስብ በጣም ጎበዝ ናት፣ በጸሎት በስግደት ሰው ያወራላት አይደለም፣ ያው እያወራሁላት ነው። ሰውነቷ ያለቀው በስግደት ነው። የዛን ያክል ሕልምም ራእይም መልእክትም ቢመጣባት ለሰው አትናገርም። ይህን ከማ እንደተማራችሁ ታውቃላችሁ። ከዛ መምህር፣ ከዛ ሰባኪ አትናገሪ። በጸሎት አስቢያቸው። ሲፈጸም ሲከናወን ስታይ ጻፊው መተሽ ደግሞ ንገር፣ አይዞሽ፣ እኔ ሰማሻለሁ፣ ሌላ ሰው ግን አትናገሪ ነው የሚላት። መጨረሻ ላይ እኔ እንዳቀርበው ሲነገር ችግር የለውም፣ ስሟን አትናገር፣ መልኳን አታውጣ እንጂ ችግር የለውም ብሎኝ የፈቀደልኝም መምህር ነው። በጣም ነው የማመሰግነው። መምህር እግዚአብሔር አክብርልኝ። ከዚህ በኋላ ነው ከባዱ ፈተና የመጣባት ሴልስ ብላ ለስራ ብላ ስትወጣ ጠንቋዩ ራሱ ተፋልማት ራሱ በስርዓቱ ከሚካድምበት ቤት ወጥቶ ሱፉን አድርጎ በቃ ደህና ሰው መስሎ መጥቶ ሴልስ ቦታ ላይ መጥተው ጠረጴዛውን ጓ አድርጎ መታባትና ለምንድን ነው የማትተኝ ብሎ ፊት ለፊት ተፋጠጣት። ፊት ለፊት ተክለ ሃይማኖት ድረስ፣ አባቴ አቡነ ሀብተ ማርያም ድረሱ ብላ ፊት ለፊት አፈጠጠት። ምክንያቱም ይህንን ሰው በአካል አይተው አታውቅም ግን በህልም እየመጣ ይገናኛት ነበር በፊት እና ራሱን ሰውየውን ስታየው በተደጋጋሚ ስለነበረ፣ እንዴ የት ነበርማ ከአንተ ሰውዬ ምናም ምናምን አለችው። እንተዋወቃለን በደንብ ነው የምንታወቀው፣ ተይኝ ብዬሻለሁ ብሏት ዝቶባት ሄደ። ለአንድ ሳምንት ያክል ታመመች። ያው ምክንያቱም መንፈሱን የተቆጣት አቅም የላትም ምክንያቱም ያው ቅዱሳን አባቶች አይደለች፣ እሷ የበቃች አይደለች። ጸሎተኛ ነች፣ የንጽህና ህይወት እንጂ የቅድስና ህይወት የላትም። በነገራችን ላይ ንስሐ ገብቶ ስጋ ወደሙ መቀበል የንጽህና ህይወት ይባላል። በጾም በጸሎት ተግቶ ሰግዶ ደግሞ አንድ የሆነ ተአምር ነገር ማምጣት ቅድስና ህይወት ይባላል። እና እህታችን የንጽህና ህይወት ላይ ንቻለችው፣ ድንግልናት፣ ወንድ የሚባል ነገር ቀርቧት አያቅም፣ ወንድ ቀርባ ማታቅም፣ የፍቅር ጥያቄ እንኳን ተጠይቃም ጠይቃ አታቅም። የሚገርማቸው ተጠይቃ እንኳን አታቅም። እሷ ድፍረቱ ኖራት አጠይቅም፣ ተጠይቃ ማታቅም። ግን ጥርሷ ሲያምር፣ አይኗ ሲያምር፣ ምንም የጎደላት ነገር የለም። ትንሽ ይሄ ዲሽ ጆሮ አለ ያለች ነች ደስ የምትልልሽ። እና ግን ምንም እንትን የለም ማለት ደፍሮ መጥቶ፣ ከነገርኳችሁ ባህሪ አንጻር የዚችን የክርስትና እናቷን ባህሪ ወርሳለች ሙሉ በሙሉ የጅነቷን ባህሪ ወርሳለች። ተመሳሳይ የሆነ ነገር አላት እንዳይምታታባችሁ። እሺ፣ ክርስትናነቱ አሁን ትልቅ ሰው ሆናለች። እድሜዋን እስኪ ያስቡት፣ የ15 ዓመት ሆና እንትን አለች። ከ18 ዓመት በኋላ ደግሞ እንዴት እንደሆነ አስቡት። እንግዲህ እንዲህ ብሎ መደመር ይቻላል። ሳላስበው እድሜ ተናገርኩ አይደል? እና ዞሮ ዞሮ ብቻ ምንድነው እናንተ ሂሳብ ላይ ጎበዝ ናችኋል። ለዚህ ለዚህ ሲሆን መናገር ያልፈለግኩት ለሆነ ጉዳይ ነበረ። እንደ እናንተ ልነግራችሁ ማልፈልግበት ጉዳይ ነበረ። ያው ተደረሰበት መሰለኝ። እነሱንኳን ችግር የለም። ብናገሩም ባልናገሩም ምንም አይመስላቸውም። እህታችን ጠንቋዩን ካየችበት ቀን ጀምሮ ለአንድ ሳምንት ያክል ታማ ስትተኛ እስቲ ብይ እስቲሄን ጠጭ ሲሏት ጊዜ እንዳትበይ ብላት ነበረ፣ እንዳትጠጭ፣ እንዳትበይ እኔ አመጣልሻለሁ፣ ካልሆነ ግን ተነሰሽን እኔ ቤት ነይ ብላት ነበር እና ከዛ ክርስትናናቷን ጠምደው ያዟት፣ ጠምደው ልክ እንደ ባለፈው እንደ ነገርኳችሁ ተጠመደች፣ በቃ ከዛ እንዲያውም የምታመጡልኝም አጥሚት የምታመጡልኝም ምግብ ምንም ምንም ጋር አልተስማማኝም በቃ ተነስቼ የክርስትና እናቴ ቤት ነው የሚሄደው። ይህ ሁሉ ፈተና የገጠመኝ በምን እንደሆነ ገብቶኛል ብላ ተነሳ። ስትወጣ እናትዮዋ ለመነቻት በር ላይ ሆና እባክሽ ልጄ፣ በቃ ቤት ውስጥ ደና ያለሽ አንችነሽ፣ የገንዘብም አቅም ያለሽ አንችነሽ፣ ቤቱን የምትደግፊ አንችነሽ እና ሁሉም ራሱን ችሏል፣ አንቺ ግን ቢያንስ እንኳን አግዥን ብላ እናትያ ለመነቻት። እማ የኔ ገንዘብ አላግዝም አላልኩም ግን የማይሆን ቦታ እየሄዳችሁ ፈተና ሆናችሁብኛል። ስለዚህ እኔ ክርስትና እናቴ ጋር ሆኜ እየቆረብኩኝ እየሰገድኩኝ እዚህ መሆን ትችላለሽ አለቻት። እናትየዋ ሁሉ ነገር እዚህ ማድረግ ይችላለ። እሺ አንዱን ክፍል ልቀቁልኝ፣ ማለት እንዴት በቃ አንዱ ክፍል ለብቻ እንዲለቀቅልኝ ይፈልጋለሁ። ይሁን በቃ ልቀቁላት ተባለ። ማለት ትልልቆቹም ትንንሾቹም ተማሪው ሁሉ ሳይቀር ዝም ነው የሚሏት፣ አያወሯትም እና አውሩ ብትላቸውም ተጫወቱ ብትላቸው ምንም አላወራ ሲሏት፣ እስቲ ቆይ ደስ ይበላቸው ብላ አንድ ቀን ቡና ፈላች። ቡና ሰስተፈላ አልጠጣም አሉ እኛም አፍልተሽ ማታቂውን ቡና ለብደው ምንጠጣው። ከዛ ይመራል ይመራል ይመራል የእውነት ይመራል ቡናው።